ከዝማሬው ተመልሰናል ተመልካቾቻችን ትንሽ ስለ ስለ አልበሙ እናውራ እንዴት አገኘው ግን የአመት አስቤዛ ብሎታል ሶስቱን እስማማለሁ ስቴር አልበም ሀያ ስድስት መዝሙር ነው እንግዲህ ሀያ ስድስት መዝሙር ማለት ሁለት አልበም በዩ ከዛ ውስጥ ደግሞ ለመምረጥም ያስቸግራል አሁን ይሄኛው ነው ያኛው ነው ብሎ ለመጣል እንዲሁ ቁጥሩ እንዲበዛ እንዳልሆነም ያስታውቃል ሀያ ስድስት ሲባል ረጅም ጊዜ ካስተዋልሽ የተወሰነ አልበም ከወጣ በኋላ ይሄኛው ጊዜ እስኪመጣ ድረስ የአስቴር ሌሎችም የሀና ተክሌም አልበም እስከሚወጣ ድረስ በመሀል የዝምት ዓመታት ነው የሚባሉት የሲንግል ብቻ ጊዜ ነበርና በጣም በመዝሙር የተባረክንበት የተጥለቀለቅንበት ጊዜ ነበረ። ነበር ደግሞ የአስቴር መዝሙር ኢንፍሉዌንስ፣ የሚያስገርመኝ ጉዳይ ተጽዕኖ፣ ወንጌላማኞች ብቻ ደግሞ አይደለም የሚሰሙት፣ ካየሽ በማህበራዊ ሚዲያ ላይ ወንጌላማኝ የሆነውም ያልሆነውም ሰው የሚጽናናበት ስለ እግዚአብሔር የሚያውቅበት ወንጌል የሰማበት ልዩ አልበም ነበረ። መዝሙር ደግሞ እንደዚህ ሲሆን እንደ በፊት ላይ ብዙ ሰው ምስክርነትን ሰምተ ከሆነ የእንትና መዝሙር ሰምቼ ነው ወደ ጌታ ይመጣል። አዎት የንትና መዝሙር ስሰማ ነው እንደውም አንድ ጊዜ ኢንተርቪዋችን ላይ እንደውም ቄስ ትግስቱንም ሰምተ ከሆነ እንደዚህ አይነት ሀሳቦችን አንስቷል። ና በጌታ ያልሆኑ በርካታ ሰዎች ወደ ጌታ የሚመጡበት መንገድ አንዱ መዝሙር ነው። ና መዝሙር ደግሞ የብዙዎችን ልብ ሲያንጽ ሲሰራ፣ ወደ እግዚአብሔር መንግሥት ሲመለስ እንደማየት ደስ የሚያሳይ ነገር የለምና፣ እህታችንንም እግዚአብሔር ስለሰጠን እንግዲህ እግዚአብሔርን በጣም ስላደረገ እናመሰግናለን። እንግዲህ በመቀጠል ወደ እናንተ የምናደርሰው በዚህ ሳምንት ካስተዋልናቸው የማህበራዊ ሚዲያ ላይ ከተለጠፉ የክርስቲያን ይዘቶች መካከል ጥሩ ናቸው የምንላቸውን ወደ እናንተ የምናደርስ ይሆናል። አሁንም አብራችን ቆዩ። እንግዲህ ተመልካቾቻችን በዚህ ሳምንት ካየናቸው መንፈሳዊ ክርስቲያናዊ ይዘቶች መካከል ቲክቶክ ላይ ካገኘናቸው እናንተ ብታያቸው ብለን ያዝናናሉ፣ ያስተምራሉ ብለን ያሰብናቸውን ወደ እናንተ የምናደርስ ይሆናል። የመጀመሪያው ኢየሱስን አምኑ የህይወቱ ጌታ ንጉሱ ያረገ ደግ አረገ ደግ አረገ የሚለው ነው። እስኪ ብዙ ሰዎች የሚሰሩት አንድ ላይ እስኪ እሱን ኢየሱስን አምኖ የህይወቱ ጌታ ንጉሱ ያረገ ጌታን በማመኑ እንደ ሃይማኖት ከጂ አድርጎ የተቆጠረ ቀድሞ ከነበሩት ከባልንጀሮቹ ተለይቶ ሄደ። ላመነበት ነገር አንገቱን ለካራ ሊሰጥ የጨከነ እንግዲህ ደግ አረገ ከሚለው ዝማሬ ተመልሰናል። እንኳንም ኢየሱስ ክርስቶስን የግል አዳኛችሁ አርጋችሁ የተቀበላችሁ ኢየሱስ ክርስቶስን ጌታችሁ አርጋችሁ የተቀበላችሁ ደጋርጋቸር በቃ ደጋርግን በማለት እንወዳለን። እንግዲህ በመቀጠል ወደ እናንተ የምናደርሰው ደግሞ በቲክቶክ ላይ በጣም በተለያዩ ክርስቲያናዊ ይዘቶች የሚታወቀው የአንድ አልክ ዘነበን ይዘት ነው ማለት ነው። እሱ ደግሞ ያነሳው ቤተክርስቲያን ስለመሄድና ስላለመሄድ ነው። የተለያዩ አስተሳሰቦች አሉ። በዛ ዙሪያ እስኪ እነሱን ትንሽ እናንሳ። እንደውም የሆነ ጊዜ ላይ አንድ እህት ቤተክርስቲያን መሄድ ምን ያደርጋል ቤት የቁጭ ብዬ መከታተል እችላለሁ የሚል ሀሳብ አንስታ ነበር። እና ብዙ ተቃውሞች ያስተናገደችበት አይነት በሶሻል ሚዲያ ባጋራችበት ሰዓት ብዙ ሰዎች የተቃወሙበት አይነት ነገር ታይቶ ነበር። እና ቤተ ክርስቲያን እንደው የምንሄደው አሁን ብዙ ጊዜ ሶሻል ሚዲያዎቻችን በእጆቻችን ላይ ስለሆኑ፣ በዩቲዩብ በቴሌቪዥኖቻችን ማየት እንችላለን፣ ግን ደግሞ ቤተክርስቲያን ማየት ግዴታ ነው ከሚሉት ነኝ። እኔ ቸርች መሄድ ግዴታ ነው ከሚሉት ነኝ። ና እንደው ሰዎች ቤተ ክርስቲያን ሄደው ከወንድሞች ጋር ህብረት ማድረግ እንዳለባቸው መጽሐፍ ቅዱስም ይናገራል። አሁን ከሰዎች ጋር ህብረት ካላደረግን እንዴት ነው መንፈሳዊነታችን መግለጽ ምንችለው? አንድ ሰው እኔ ጂም መሄድ አይጠበቅብኝም ምክንያቱም በስልኬና በቴሌቪዥኔ ሰዎች ጂም ሄደው ሲሰሩ አያለው እና በቃ እነሱ ሲሰሩ ያየሁትን ቤት ከመሞከር ያለፈ ቢል እዛ ሄዶ የመገልገሉን ደግሞ ጥቅም ላያገኘ ይችላል። ምናልባት ዛሬ ቀን እሁድ ነው ጠዋት ያልሄዳችሁ ሰዎች እና ይህንን ጀስቲፋይ ለማድረግ መሞከር የለብንም። ሰዎች ቤተክርስቲያን መሄድ አለባቸው። ህብረት ማድረግ መቻል አለባቸው። በአንድ ቤተክርስቲያን መያዝ አለባቸው። መታመማቸውን፣ ጤና መሆናቸውን፣ ስራ ላይ ምን እንዳሉ፣ በስሜት ደረጃ ምን ላይ እንዳሉ የሚያውቁ መሪዎች፣ አባቶች ያስፈልጓቸዋል። እንዲሁም አንድ ሰው ምን ሲል ሰምቻለሁ፣ አንድ ሰው የሚያዝበት የሚሄድበት ቤተ ክርስቲያን ከሌለው በቃ መንፈሳዊ ጎዳና ዳር ይበሉታል። የምንጠለልበት አንድ የሆንበት ቤት ያስፈልገናል። እና ይህ ቤተ ክርስቲያን መሄድ በደንብ የሚያሳስብ ቪዲዮ ነው። እሱን እስኪ ተመልክተን እንመለሳለን። ወደ የምትሄደው ዛሬ ደግሞ ወዴት ነው የምትሄደው? ምን ማለት ነው? ዛሬ ሩብ እኮ ነው። ቤተክርስቲያን ነው ሄደው አታይም። እኔ መጽሐፍ ቅዱስና ማስታወሻ ይ እባክህ፣ ቤተክርስቲያን ቤሄድ አይደለም። እኔ በግሌ ጌታን አግኝቻለሁ። እኔ እኮ አዲስ መንፈሳዊ ፍልስፍና በየ15 ቀኑ የምታፈልቋት ነገር አለ፣ በየሲዝን አለ የሆነ ፍልስፍና። ምን ማለት ነው? በግሌ ጌታን አግኝቸዋለሁ ማለት እንዴ! እግዚአብሔር ከቅዱሳን ጋር ብረት እንድናደርግ በልጁ በኢየሱስ ክርስቶስ በኩል በሰራው የዚህ የማዳን ፕሮግራም ላይ ክርስቲያኖች ተብለን ተጠርተን ሁላችንም ራስ በሆነ ክርስቶስ ላይ ህይዋን ድንጋዮች ተገጣጥበን አንድ የቤተክርስቲያን አካል እንደምንሆን መጽሐፍ ቅዱስ የተናገረውን ጴጥሮስ በመልእክቱ ላይ ሆን አንድ አካል አንድ መንፈስ ቅሎ በግል ቤተክርስቲያን የሚባል ነገር ሌላ፣ በግል ሱቅ ነው ያለው። ሁላችንም በጋራ ሆነን ነው በቅዱሳን ብረት ውስጥ ቤተክርስቲያን የሚል ስያሜ የተሰጠን በመንፈስ ቅዱስ መሪነት አይደለም። ስለዚህ ምን ማለት ነው? በግል ማለት ነው መሄዱ ሄዳሉ እሱ አይደለም ግን፣ ቸርች ውስጥ ያለው ደግሜ ልንገር፣ በግል የሚባል ነገር የለም። ቤተክርስቲያን በመሄድ ከቅዱሳን ጋር ብረት ማድረግ ወንድሞች በብረት ቢቀመጡ መልካም ነው ያለው ጳውሎስ በዛ ውስጥ የሚገኘው በርቀት ጭምር እንድንካፈል አንተ ከቤተክርስቲያን በሸሸ ቁጥር አለም አንተ ለማረድ ሰይፉን እንደምትስላጣቅ ለክርስቲያን እኮ ከመንፈስ ቅዱስ ውጭ እኮ ሌላኛው ቦታ ሁሉ መሞቻው ስፍራ እንደሆነ ታውቃለህ። መች እስኪ ቤተክርስቲያን ውስጥ ያለው ከቅዱሳን ጋር ህብረት በሚደረግ ጊዜ ውስጥ በምናገኛቸው በረከቶች ብዙ ናቸው። የቃል ጥናት አለ፣ ባይብል ስቴዲ አለ፣ የጸሎት ህብረት አለ፣ ወርሽፕ ቲም አለ። የተለያዩ ውስጥ እዛ ውስጥ የሚገኘው በረከት እኮ እግዚአብሔር ያፈስገናል። ስለዚህ በህብረት መሆን መልካም ነው። ኦፍኮርስ የግል ጊዜ ሊኖር ይችላል፣ ግን ይህን ያህል ከቤተክርስቲያንና ከቅዱሳን ህብረት ርቆ በግል ጌታን አግኝቻለሁ ብለው ለመቅረት የማይሆን ምክንያት ማምጣት ተገቢ አይደለም። ኤፌሶን ላይ አንድ መንፈስ አንድ አካል ነው ያለው። ስለዚህ በዚህ ራስ በሆነው ኢየሱስ የማዘን ራስ መሆናት ቤተክርስቲያን ላይ ሁላችንም ሕያዋን ድንጋዮች ተቀጣጥፈን መቅደስ ነው ምንሆኑ ቤተክርስቲያን እንዲወስድ ነው። ደግሞ ጌታ የሚመጣው አንድም ሁለትም ሶስቱም መሆናቸሁ በስሜ የተሰባሰቡ እሱ መሄዱን አይደለም። ቸርች ውስጥ ያለው ፖለቲካ ምናምን ነገር በጣም የሌላው ትልቁ ችግር የአንተ ይሄ ነው። ቤተክርስቲያንን ምድር ላይ ያለችው ቤተክርስቲያን ፐርፌክሽን ትጠብቃለ። በዚህ ሰዓት እንዴት ነው ፐርፌክሽን የምጠብቀው? ምድር ላይ ያለች ቤተክርስቲያን ፐርፌክሽን የለውም። ፐርፌክሽን የለውም። ምክንያቱም ቤተክርስቲያን መንፈሳዊ ሆስፒታል ነች ብያለሁ። ብዙ የታመሙ ሰዎች ናቸው የሚመጡት። ሸክም ይዘን ነው ልናራግፍ የሚመጣው። ሸክም የያዘ ሰው ደግሞ ሲያራግፍ ያቃስታል። የታመመ ሰው ይጮዋል። ደግሞ የሆነ ነገር ሊሆን ይችላል። ቤተክርስቲያን ውስጥ የመላእክት ስብስብ አይደለም። ከሰዎች እኮ ነን። እንወድቃለን፣ እንነሳለን፣ እንደክማለን፣ እንወድቃለን፣ እንነሳለን። ደግሞ ይህንን ሁሉ አሁን አንተ ያጋጠመ በሽታ መንፈሳዊ ህመም ነው። ታውቃለህ፣ የትኛውም ሆስፒታል ለዚህ ላጋጠመ ህመም የትኛውም የውጭ ሆስፒታል መፍትሄ አይሰጥም። ቤተክርስቲያን ሆ ለዚህ መፍትሄ ያለ። አንተ ሰዎችን ለምንድነው የምታየው? ቤተክርስቲያን መሪና ባለቤት ማን ነው? ክርስቶስ አይደለ? ክርስቶስን ለምን አጣይም? ሰዎችን ካየን ማውላላ እንቀራለን። ነገር ግን የደከመ ሰው ሊኖር ይችላል። አብረን ተጋግዘን እየጸለይን የደከመውን እያበረታን አይዞ እየተባባልን ነው የምንቀጥለው እንጂ ቸርች ውስጥ እንዳይነት ሰው ስላለ እንደዚህ አይነት ሰው ስላለ በእገሌ ምክንያት ቸርች የቀረው ትላለ እ ቸርች የእገሌ ነች እንዴ? የኢየሱስ እኮ ነች። ኢየሱስን አጣይም እንዴ? እሱ እኮ ነው እርቃኑ ተሰቅሎ ደሙን አፍስሶ እኮ ወደዚህ ህብረት ሁላችንን እየጠረን እገሌ ለምንድነው የምታየው? ቤተ ክርስቲያንን ስታስብ ክርስቶስን ነው ማሰብ ያለብን። በወንድሞች መካከል ድካም ሊኖር ይችላል፣ መዛል ሊኖር ይችላል፣ መውደቅ ሊኖር ይችላል። ህክምና መስጫ ተቋም ነው ሆስፒታል በለው፣ መንፈሳዊ ሆስፒታል ብለው ቤተ ክርስቲያን። ስለዚህ የታመመ ሰው ደግሞ እዚህ መጥቶ ነው የሚታከሙ። ህመም አጋጥመዋል፣ የመንፈስ ስብራት ነው ና ወደ ጨርች እና ቤተክርስቲያን ስትመጣ ፐርፈክት የሆኑችን ቤተክርስቲያን ደግሞ በዚህ ሰዓት ምድር ላይ አጣ። ኢየሱስ ሲመጣ ነው ቤተክርስቲያን ፍጹም የምትሆኑ እየተሰራ ና መ አይ አው ኃጢአት ሰርቼ በድካም ውስጥ እንዳለው ደግሞ ታውቃለህ። እኔ ገብቶኛል። በኃጢአት መውደቅ መሽጠፋኝ ለዛ ማድለ ከቸርቼ የጠፋ ያለው እና አሁን እኮ ታማ አለ። ህክምና የት ነው የምታገኘው? ደገምኩል እኮ በኃጢአት ወድቃለሁ አይደል? አሁን ምሳ ትገባለህ ቤተክርስቲያን፣ እንደገና ትመለሳል፣ እንደገና ሀይልን ታድሳል። የወደቀ ይነሳል፣ የሳተ ይመለሳል። መጽሐፍ እንደዛ ነው። ስለዚህ በቤተ ክርስቲያን ውስጥ በሚገኘው በረከት ውስጥ አንዱ ያጋጠመን የመንፈስ ስብራት የምንጠግነው በጸሎት ነው። መንፈስ ቅዱስ በሚሰጠን ልዩ ልዩ ስጦታ ነው። ቤተ ክርስቲያን ውስጥ ባሉ አገልግሎቶች ነው። ቃሉን በመስማት ነው። ዕለት ዕለት ከቅዱሳን ጋር በመካፈል ነው። በመጸለይ ነው። አንዳችን አንዳችን ፕሮቴክት የተደራረግን ጌታ እስኪመጣ። ምክንያቱም ይሄ ዓለም ኢየሱስ ጀርባውን ሰጥቷል ለዚች ዓለም፣ እኛም ጀርባችንን ሰጥተን ጌታ ያሸከመንን መስቀላችንን ተሸክመን ፊታችንን ክርስቶስን ብቻ እያየን ነው የምንቀጥለው። ዓለም ለእኛ አይሆንም። ዓለም ለክርስቲያን መታረጃው ስፍራው ነው። መሞቻችን ነው። ምን ማለት ነው? ከቸርች ውጭ በሆን ይሻለኛል ማለት እንደዚህ ነገርማ ማቆም አለበት። እረፍ እና እናማ እንሂድ። ቸርች ግድ ይለህ ማለት ችግር የለውም። የፈለገ ድካም ውስጡን ቸርች እንሂድ፣ ግድ ይለህ ዛሬ እስቲ ልውሰድህ። እንደውም ዕብራውያን ተከታታይ ደብዳቤ እኮ ተጀምረዋል። እኛ ቤተክርስቲያን ታውቃለህ፣ ደሞ ናፍቀውሃል በጣም ጠፍታ። ከቸርች ቸርች እንሂድ፣ እባክህ እንሂድ የተሰበረው መንፈስ ይጠገናል። ጸሎት፣ እንደገና እንጸልያለን። እንደገና ወደ እግዚአብሔር ፊት እንቀርባለን። እንደገና ምሕረት ከፊቱ እንለምናለን። ውጭ ለክርስቲያን ያወጣ መሞቻ ስፍራ ነው። ቶሎ በል ተነሳ። ተመልካቾቻችን እንደቀጠለ ነው። አሁን ትንሽ ለየት ያለ ሀሳብ ነው የምናነሳው። መደግላ የተነሳ ሀሳብን ነው ተቆርጦ ወደ ቲክቶክ ወጥቶ ብዙ ሰዎች እንዲያዩት የተደረገው። ብዙ ሰዎች ፖስት አድርገውታል። ያስተዋልኩት አንድ ነገር የክርስቲያን የቲክቶክ ወይም የማህበራዊ ሚዲያ ይዘት ስብከቶችን ቆራርጦ ማውጣት ላይ ትኩረት ያደርጋል። ይህ አንድ መልካም ነገር ነው። የስብከቶችን ዋና ዋና ሀሳቦች እንዲሁም ለየት ያሉ ሀሳቦች እንድንሰማ ያደርገናል። ግን ክርስቲያኖች የራሳቸውን ይዘት እንዲያዘጋጁ በዚሁ ለማበረታታት እንወዳለን። የሚያነሳው ይሄ ያገኘነው የቲክቶክ ቪዲዮ አሁን ባለንበት ዘመን ላይ እንደ ባህል የሚወሰደው የታገቢኝ ያሉች ወይ ጥያቄ ላይ መንበርከክ ና ለመንበርከክ ላይ ስለዛ ትንሽ እስኪ በይን። እኔ በዚህ ጉዳይ ምንም አልልም፣ ግን ከቪዲዮ ውስጥ አይተንመለስ አይተንመለስ እንችላለን። ሀሳቡ ውደዳት እንጂ አትንበርከክላት የሚል ሀሳብ ነው። ቪዲዮ ራሱ ቪዲዮ ላይ ያለው ሀሳብ በደንብ ራሱን በራሱ ስለሚያብራራ እየሳቀንን እየሳኩን እየተዝናነውን ያየሁት የምና ይሆናል። ብዙ እስካሁን ድረስ ክርስቲያን ማህበረሰብ ዘንድ የተለመደ ነገርን ነቅሶ ያወጣ ነገር ቪዲዮ ነው። ተከታትለን እንመልሳለን። አብራችሁን ቆዩ። ልታገቡ ስትንደረደሩ እናንተ ወንዶች መጽሐፍ ሚስትህን ውደድ እንጂ ያለው ተንበርከክላት ማን ያለ ወንድን የሚያሰግድ ሴትን ጌታ የምታስደርግ የሴት ጣዖት አለች በሩቅ ምስራቅ አምልኮ የሚቀርብላት ወንድን አንበርክካ ነው። የአገሬ ሰው ደግሞ ዘመናዊ መስሎ ደግሞ እሷን ብትንበረከክላት ምን ታደርግላት አለ። ብትወዳት ነው የሚያስፈልገ። ወንድ የመገዛት ችግር የለበትም ባይ ዘዌ ባይ ኔቸር። ይውደዳት የተባለው በፍቅር የመጽናት ፈተና ስላለበት ነው። ሴት ደግሞ ለወንድ ትገዛ የተባለው ባይ ኔቸር ሴት መገዛት እሺ ስለማይላት ነው። ስለዚህ ለአንተ የሚያስፈልግ ዝም ብለ ይርቅ ስትደፋ አበባ ክብ ሰርተ ሞላላ አንተም ተሟለ እንደገና ትን አድርገ እግረ መንገድ አየር ላይ ያላችሁ እዚህ አዲስ አበባ የዘመናችሁ ምትመስሉ እናንተ ሴቶቹም ደግሞ እያወቃችሁ ተነጋግረሽ ተቀጣጥራችሁ ሽማግሌ ልከሽ የሰርግ ቀን ተቆጥሮ ቬሎ መርጠሽ ዞር በል ለአምላክ ብቻ ስገድ ተብሎ ተጽፏል። እናንተ ለማሰገድ የምትጥሩ ሴቶች አምልኮ እየተቀበላችሁ ነው። ለጌታ የተንበረከከ ለጌታ ነው እንጂ የተረፈ መንበርከኪያ እዚህ አጌንስት ዘመናዊ በሚመስል ስልጣኔ በሚመስል በየቸርቹ አንዳንድ ቦታማ አምልኮ አዳራሾች ውስጥ ሁሉ ታገቢኛለች ተጀምሯል። የሰማችሁ ነው እዚህ ቦታ ነስቼው ታገቢኛለሽ ላይ አልንበረከክም። ለመንበርክክ የተዘጋጃችሁ ወንዶች ብትወዷት ይሻላል። አትገበዙ፣ ውሸት ነው። አንቺም ደግሞ አትሽኮርመሚ። ለአንዱ ተንበርክክ ያለው የሚል በብዙ ጭብጨባ ለኢየሱስ ክብር ይሁንለት። ተመልሰን መጥተናል እንግዲህ አሁንም እንግዲህ ከማህበራዊ ሚዲያ እያገኘን ወደ እናንተ ወደ ተመልካቾቻችን እያደረስ ነው ያለው ፕሮግራማችን እንደቀጠለ ነው አሁን ደግሞ በቄስ ትዕግስቱ እንደው ከስብከታቸው ላይ ተወስዶ የተለቀቀ ቪዲዮ ስለ ጸሎት ነው የሚያነሳው ሰዎች ማይጸልዩ ከሆነ እንዲሁ በእውቀታቸው ብቻ ህይወታቸው መምራት ይችላሉ ወይ ክፉ ደጉን ስለለዩ ብቻ ደግ ደጉን እያደረጉ ከክፋት መራቅ ይችላሉ ወይ የሚል ጥያቄ ላለን ሰዎች በጣም ፍቱን የሆነ ምላሽ ረጋ ባለ መንገድ በጣም የምንወዳቸው መምህራችን ናቸው። እንግዲህ እሳቸውን ከእሳቸው ተቀንጭቦ የወጣ ነው ይህ የቲክቶክ ይዘት። እሱን ደግሞ ተመልክተን እንመልሳለን። ካልጸለይክ የማትፈልገውን እንድታደርግ የምትገደድበት ህይወት ትገባል። ጳውሎስ ኮ ጮኋል። የማላደርገውን የማልፈልገውን አደርጋለሁ የምፈልገውን አላደርግም። ለሞት ከተሰጠ ሰውነት ማን ያገነኛል ብሎ ጮኸ ይላል ካልጸለይክ እንዲህ ያለ ላይፍ ነው። መዋሸት አትፈልግም፣ ከንፈርህ ግን ሲስት ታየዋል። ማማት መቆጣት አትፈልግም፣ ስትቆጣ ታየዋል። የምን እጥረት ነው? የጸሎት እጥረት ነው። አወክ ማለት ኖርክ ማለት አይደለም። ጴጥሮስ እኔን መካድ አትፈልግም፣ ትክክል ሆኖ ያውቃለሁ። በዚች ዕውቀት ላይ ጸሎት ካልጨመርክባት፣ ዕውቀት ብቻ አትበቃም። ፕሊ ጸል ይለው ጴጥሮስና ኢየሱስ አንድ ቴሪቶሪ ውስጥ አንድ ግቢ ውስጥ ነው ያሉት። እሱ በድል ሲወጣው ጴጥሮስ ሶስት ጊዜ ነጥሮ ወደቀ። ለምን ጌታ ኢየሱስ እንደ ሰው ሲጸልት ታላችሁ። እንዳገልጋይ አንዳንዴ ካልጸለይ የማንወደውን መልህት በመከተል ደግሞ ወደ እናንተ የምናደርሰው ዝማሬ ነው የሚሆነው። ቋንቋ ያልተለወጠ መላአለው ዛሬ መልካም ነህ የሚለውን ደግሞ በጣም ግሩም በሆነ ድምፅ በግሩም በሆነ ቃና አንዱ ዳጃችን ዘምሮ በቲክቶክ ላይ እንካችሁ ብሎናል። እሱን ደሞ ተከታትለን የምንመለስ ይሆናል። ቋንቋ ያልተለወጠም ላለው ዛሬ መልካምነት ብዙ ነው ያሳለፍከኝ በፍቅር ተሸክመ መልክን አልለወጠብኝ ወጀብ ቢሆን ማበሉ ታመኝ ብቆም ያለው ክብሪውን ስለሆኑ የመልካ መጀመሪያ አንተነ የፍቅር መጀመሪያ አንተነ የበጎ መጀመሪያ አንተነ የፍቅር መጀመሪያ አንተነ። የተከበራችሁ ተመልካቾቻችን አሁንም አጫጭር ቪዲዮ የምናሳያችው ፕሮግራማችን እንደቀጠለ ነው። ከማህበራዊ ሚዲያዎች ላይ እንግዲህ እየወሰድን ለተመልካቾቻችን እያደረስ ነው ያለው ፕሮግራም ቀጥሏል። አሁን ደግሞ የፌናን በፈቃዱ የሆነውን መልካም ነ የሚል መዝሙር በለቅሶ ላይ በመሆን ሲዘምሩት ናያለና እጅግ የሚያስገርም ቪዲዮ ነው አይተን መለስ ቀጣዩ ቪዲዮችን ደግሞ የሚሆነው የጎዳና ላይ ስብክትን የሚያሳይ ነው። ሰዎች በጎዳና ላይ ሲወጡ ወንጌልን ለሰዎች ለመናገር የተለያዩ መንገዶችን ይጠቀማሉ። ከዚህ በኋላ ደግሞ ወደ እናንተ የምናደርሳቸው ቲክቶክ ላይ ያስተዋልናቸው ወገኖች ደግሞ ዝማሬን በመጠቀም ነው ወደ ሰዎች ወንጌልን እያደረሱ የሚገኙት። እነሱን ተከታትለን እንመለሳለን። አብራችሁ ቆዩ። በመጨረሻም እንግዲህ ለዛሬ ከያዝንላቸው አጫጭር ቪዲዮዎች መካከል ወደ ሆነው ነው የምናልፈው። እስኪ መስቀለ ስር እጅግ በሚያምር የተዘመረ መዝሙር ነው እና ተከታትለን እንመለስ። በቀራንዮ ላይ ስለኔ ተሰቅለ ስለኔ ተሰቅለ

መዳን ከፈለከው እስኪ መስቀሌ ስር ሸክሜን ልጫለው፣ ሸክሜን ልጫለው። ያኔ መከራዬን ጭንቀቴ ረሳለው፣ ጭንቀቴ ረሳለው። ሁሉ አለቀበት ነው

እንዲ እንዲህ ያለ እያለ አሁን አላጠናቀቅንም፣ ግን ወደ ማገባደጃው እየተጠጋን የምንገኘው አሁን ደግሞ ወደ እናንተ የምናደርሰው አንድ በቅርብ የወጣ ዝማሬ ነው በዘማሪ መስፍን ጉቱ የመጣ ማለት ነው። ግድ ነው የተሰኘ ርዕስ ያለው መዝሙር ነው። እንድትባረኩበት አብራችሁ ጌታ እንድታመልኩበት እየጋበዝን ተመልሰን እስከምንመጣ ባላችሁበት ቆይ